እንዴት ናችሁ! ዛሬ ስለ ማንበብ ነው ለአውራ የመጣሁት። ለየት ባለ ቪዲዮ አውትዶርስ ነው። ድምፄም ትንሽ እንትን ካለባችሁ ጉንፋን ይዞኝ ነው። ለየት እናድርገው ብለን ነው ቪዲዮን ውጭ የምንቀርጸው። ዛሬ የምናወራው ስለ መጽሐፍና ስለ ማንበብ ነው። እንዴት የማንበብ ፍቅሬን እንዳመጣሁት እንዴት ማንበብ በአሁን ጊዜ እንዴት ከባድ ነገር እንደሆነና እንዴት አስፈላጊ እንደሆነ ነው የምናወራው። በአጠቃላይ የማንበብ ፍቅር ወይንም ማንበብን መውደድ ዝም ብሎ የሚመጣ ነገር አይደለም፣ ሂደት ነው እንደ ማንኛውም ነገር። ኔም ይሄ ፐርስናል ነገር ነው የማወራችሁ እዚህ ቪዲዮ ላይ እንዴት የኔን እንዳመጣሁት የጠቀመኝን ነገር ሐሳቤም ባጠቃላይ ስለ ማንበብ ነው ማወራችሁ ማለት ነው እዚህ ቪዲዮ ላይ ስለዚህ እንጀምር። ምንድን ነው ማለት የምፈልገው ትልቁ ሀሳብ መጽሐፍ እንደ ልብ ነው ያለው በዚህ ጊዜ መጽሐፍ በየቦታ ነው ያለው መጽሐፍ በቃ ፊንገር ቴፓችን እጃችን ላይ ነው የሚገኘው ብዙ መጽሐፍ ግን አንባቢ የለም ሶሻል ሚዲያው ምኑ ምኑ ምኑ ምኑ ብዙ ሰው ስለያዘው እንዴት ፍቅሩን ማምጣት እንደምንችል እናወራ እኔ ይሰራልኝ እና ይሄ ፐርሰናል ነገር ነው ማወራችሁ የመጀመሪያው ምንድን ነው የምንወደው መጽሐፍ ማንበብ ነው ምንድን ነው ሪድ ዋት ዩ ለቭ አንቲል ዩ ለቭ ቱ ሪድ ነው አባባሉ ራሱ የምትወደውን መጽሐፍ አንበብ መጀመሪያ ማንበብን ከመውደድ በፊት ነው በአማርኛ ሲተረጎም አባባሉ ይሄ ምንድን ነው የምንወደውን መጽሐፍ ስናነብ እስ እያለ የማንበብ ፍቅራችን እየጨመረ ይመጣል ማለት ነው ብዙ ጊዜ የማየው ትምህርት ቤትም ይሁን በየቦታው አንበብ አንበብ አንበብ አንበብ ነው የምንባለው ግን የምንወደውን መጽሐፍ የሚሰጠን ሰው የለም። ያ ማለት ምንድን ነው? እኔ አሁን ለምሳሌ ወንድሜ ነው አንባቢ ያደረገኝ። ረጅም ጊዜ ማንበብ አልወድም ነበር። በጣም በጣም የምጠላው ነገር ማንበብ ነው። ግን ወንድሜ በአጋጣሚ አክሴስ ነበረው መጽሐፍ፣ እዚያ ሀገር አይኖርም ነበር፣ ከውጭ ሀገር መጽሐፎችን መላክ ጀመረ ወደ እኔ ማለት ነው። ስለሚያቀኝ ወንድሜ ማለት ነው። ወንድሜ ያቀኛል፣ ምወደው መጽሐፍ ያውቃል። ስለዚህ ሲልክልኝ ዋው ለካ በጣም ዳክተር ግርማ የሚለው የሚጣፍጥ ነገር አለ መጽሐፍ ውስጥ ደስ የሚል ነገር እና ምንወደውን በማንበብ እንጀምር። ሌላ ደግሞ ማለት የምፈልገው ነገር የሆነ መሽን አናርቀው፣ የሆነ መጽሐፍ ማንበብን መሽን ጀምረን መጨረስ ያለብን ምናምናምን አናስመስለው። ግዴታ አይደለም ጀምረን ካልወደድ ነው ማቆም ነው በጣም ሕይወት በጣም አጭር ነው ብዬ ነው ማስበው። ማንወደውን መጽሐፍ ለማንበብ ሕይወት በጣም አጭር ነው። በቃ ፍርስት ቻፕተር ላይ ከወደድ ነው መቀጠል። ሰከንድ ቻፕተር ላይ ካልወደድ ነው ማቆም። የሆነ ሐሳብ በኤግዛምፕል የሚደጋግም ምናምን ከሆነ ማቆም። ይሄ ምንድነው? እንዴት ነው? በቃ ኢንጆይ መደረግ አለበት። ሁሉን ነገር ማንበብ የለብንም። ግሬት የሚባሉ መጽሐፎችን ብናነብ ጥሩ ነው። በቃ ምርጥ የሚባሉ መጽሐፎች አሉ አይደል? ለእኛ ምርጥ፣ አሁን ለእኔ ነው፣ ስለ ራሴ ነው የማወራው። ለእኔ ምርጥ ምላቸው መጽሐፎች ደጋግሜ ባነባቸው እመርጣለሁ። ፉክክር አይደለም። መጽሐፍ አንባቢ ለመባል አይደለም ማንበብ ያለብን፣ እውቀት አለው ለመባል አይደለም፣ ሄዶ ያነበብነውን ለመናገር አይደለም፣ ለራሳችን ነው። እነዚህ እነዚህ ነገሮች በጣም ወሳኝ ናቸው። ንባብ ላይ ፉክክር ያደርጉታል አንዳንድ ሰዎች። እንደውም አሪፍ መጽሐፍ ቀስ ብለን ነው ማንበብ ያለብን በዛ ነው እኔ ማቀው። አሪፍ መጽሐፍ ከሆነ ሊያልቅብኝ ሲል እራሱ ትንሽ አዝናለሁ፣ ይደብረኛል። መጽሐፉ አሪፍ እንደሆነ ማቀው በዛ ነው። ቀስ ብለህ ካነበብከው፣ ስግሬ እና ፉክክር አናርገው። ጀምረን ማቆም መጥፎ ነገር አይደለም። ትምህርት ቤት እንደምንማረው ጨርሱ ምናምናም ግዴታ አደለም። እናም ፊክሽን ነው እኔ እያወራሁ ያለሁት ስለ ፊክሽን መጽሐፍ አደለም። አንዳንዴ ከመሀከል መጽሐፍን መጀመር። አሁን ለምሳሌ በጣም ወዳቸው መጽሐፎች አሉ የሆነ ሀሳብ አለ። በጣም ደስ የሚለኝ የምንወዳቸው መቶ መጽሐፎች ደጋግሞ ማንበብና የራሳችን ማድረግ ትልቅ ችሎታ ነው። ሁሌ አዳዲስ መጽሐፍ ከማንበብ ክላሲክ የሚባሉ ወሳኝ መጽሐፎች አሉ እነሱን ደጋግሞ ደጋግሞ አንዳንዴ ከማዕከል መጀመር ከፔጅ ሰማንያ ሁለት ከምንወደውን ቻፕተር ለምሳሌ አንድ ኤግዛምፕል ደስታቸው በጣም ወደው ቢዮን ዋልት የሚባል መጽሐፍ አለ። ለእኔ ነው ግሬት ቡክ ቤስ ታይም ሰለር አይደለም ምን አይደለም ባይ ሮበርት ግሪን ቢዮን ዋልት የሚባል መጽሐፍ አለ። አሁን እሱ መጽሐፍ በቃ ሲደብረኝ ትን ብዬ ቻፕተሩን ገልጽና ለምሳሌ ስለ ትራቨል ማድረግ ሊሆን ይችላል። ቻፕተር ላይ ያለው ስለ እናት ሊሆን ይችላል። ስለተለያየ ታፒክ ያወራል ከዛ ጀመሪ ያነበዋለው መጽሐፉ በቃ ''ፍሮም ከቨር ቱ ከቨር መጨረስ የለበትም። የትምህርት ቤት የተማር ነውና በግድ የቀረቀሩብን ነገር ነው። እንደዛ መሆን የለበትም። መጽሐፍ በጣም የምወደው አንድ አባባል አለ፣ ለባው አባብ የሚለው ብዙ ሰው አንባቢ አይደለም እኔን አንባቢ ያደረገኝ የሚለው በቀን ከአንድ እስከ ሁለት ሰዓት ስለማነብ ነው። ያ ደግሞ ዜሮ ፖይንት ዜሮ ዜሮ ዋን ፐርሰንት ውስጥ ያስቀምጠኛል፣ ከዓለም አንባቢ ከሚባሉት ውስጥ። ይሄ ማለት ደግሞ ታፕ ላይ ማለት ነው፣ ከላይ ይጠራቀማል ለማለት ነው። በቀን አንድ ሰዓት ማንበብ በጣም ብዙ ነው። በረጅም ጊዜ ስናየው ብዙ መጽሐፍ ነው የምንጨርሰው። እንደዛ ከሆነ ለምን 30 ደቂቃ ይሆነ? ለምን 10 ደቂቃ ይሆነ? ልምድ ማረግ ሃቢት ማረግ በጣም ወሳኝ ነው። እቺ በጣም መሰመር ያለባት ነገር ነች። ሃቢት ማረግ ወሳኝ እንደሆነ እንትን ማረግ አንዳንዴ በቃ ሲደበረን ማቆም። እኔ የማየው ልክ እንደ ፊትነስ ነው መጽሐፍን ማንበብ። መጽሐፍ ማንበብ ለአይምሮ ማለት ነው። የአይምሮ ጡንቻ ሲክስ ፓክ ፈር ብሬን ነው እንደምምለው። እንደ ፊትነስ አንዳንድ አሪፍ ወርክአውቶች እንዴት ነው ኤክሳይት ያደርጋቸው የለ አሪፍን መጽሐፍ እንደዛ ነው ኤክሳይት የሚያደርገኝ ከጀመርኩት በኋላ መዛ ነው። እንድንወደው ይገባል። መጽሐፍ ደጋግሜ እያልኩኝ ያለሁት ይሄ ትልቅ ወሳኝ ነገር ነው። እንዴት ነው አሁን ለምሳሌ አንዳንድ ሰው ሌግ ዴይ፣ አንዳንድ ሰው ደግሞ ሾልደር ሲሰራ በጣም ደስ የሚለዋል ወርክ አውት ልክ እንደሱ ኤክሳይት ሊያደረገን ይገባል። የምናነበው መጽሐፍ የምናነበው ቻፕተር ያ ነው አሪፍ መጽሐፍ ማስቀመጥ የሚያቀተም መጽሐፍ ባጠቃላይ እንደዚህ አይነት ኢንሹረንስ የሚያደርገንም መጽሐፍ ማንበብ አለብን። ሌላኛው ደግሞ ማለት የምፈልገው በጣም ሞዶ አባባል አለ፣ እጄ ላይ መጽሐፍ ሁሌ እስካለ ድረስ ጊዜን የማቃጠል አይመስለኝም የሚለው የሚባል አባባል አለ። የቻርሊ ሞንገር አሜሪካን ኢንቨስተር ነው። ስ ሎንግ ስ ሃ ቦክ ማ ሄንድ ፌል ላይ ም ና ዌስት ማ ታይም ይላል። ምንድነው መጽሐፍ የሚያነብ ከሆነ ጊዜን የማቃጠል አይመስለኝም ነው የሚለው ቻርሊ ማንገር ግን ይሄ ማለት ምንድን ነው ሁሉም ሰው መጽሐፍ ማንበብ አለበት እያልኩኝ እየመከርኩኝ አይደለም የሁሉም ሰው አስተሳሰብ አይምሮ የሚሰራው በተለያየ መንገድ ነው አንዳንዱ ፖድካስት ማየት ሊሆን ይችላል አንዳንዱ ትላልቅ ሰዎች እውቀት ያላቸው ሰዎችን ኢን ፐርሰን በማዋራት ሊሆን ይችላል አንዳንዱ ፊልም ሊሆን ይችላል በቃ የራሱ መንገድ አለው ሁሉም ግን እዚህ ኤፒሶድ ላይ እያወራሁት ያለው ስለ መጽሐፍ ስለሆነ ነው። ይሄ ፕሪች ለመሆን አይደለም። ይሄ መጽሐፍ አንብቡ ጥቅም አለው ምናምን ምክር አይደለም። ለእኔ እንዴት መጽሐፍ ለምንድን ነው የምትወደው፣ እንዴት ልትወደው ቻልክ? ምናምን የሚለኝን ጥያቄ ለመመለስ ነው። በአንድ ቪዲዮ ይሄ በእንትን አላምንም። አዲስ ካንሰብት ካልሆነ መጽሐፉ ማንበብ ይደብረኛል። አቆመዋለሁ። ቻፕተርስ ትሪ ላይ በቃ ለምሳሌ ካንሰብቱ አዲስ ካልሆነ ከዚህ በፊት አንብቤ የነበረ ከሆነ ከሆነ መጽሐፍ ላይ ደግሞ የሚነግረኝ ከሆነ ኤግዛምፕል እያበዛ ሀሳቡን እየለጠጠ ለብር የተጻፈ መጽሐፍ ከሆነ አቆመዋል። አርማ ያደርግልኝ በቃ የእኔ ነው። ይሄ ብዙ ባነባባቸው ቁጥር አዲስ ካንሰብት ነው የምትፈልጉት። የታወቀ ነው። አንባቢ ሰው ብዙ ጊዜ የሚለው ነገር ነው። አዲስ ሀሳብ ነው የምንፈልገው መጽሐፉ ላይ ናን ፊክሽን መጽሐፍ ላይ ነው እያወራሁ ያለሁት። ስለ ናቫ አንባቢ አይደለም ፊክሽን መጽሐፍ እና አንዳንድ መጽሐፎች በጣም ይወጥሩታል እና ከልክ በላይ ይሄን የሚያህል መጽሐፍ። ግን ሐሳቡ ካንሰፕት ነው ፋንዳሜንታል ኮንሰፕት ነው። ብዙ ጊዜ የምንወስደው መጽሐፍ ከነበብም በኋላ እንጂ ቻፕተር ከቻፕተር ቻና አናስታውሰውም። እና ለብር የተጻፈ መጽሐፍ ብዙ ጊዜ አቮይድ እናደርግ። ኦኬ አሁን ደግሞ የምናወራው ስለምንድን ነው? እንዴት ነው ያነበብነውን ነገር ጥቅም ላይ የምናውለው ህይወታችን ላይ እንዴት ነው የምንተገበረው ምናምን የሚለውን ነው የምናውረው ኦርጋናይዝ ማድረግ አለብን የተማርነውን ነገር ወይንም ያነበብነውን ነገር አንዳንዴ ለጆ ደስታው ለደስታው የምናነበው ነገር አለ አንዳንዴ ደግሞ በቃ ህይወታችን እንዲቀይረው ኢምፓክት እንዲኖረው በምን አይነት መንገድ እንደሚሰራ ውስጣችን እንደሚቀር ይለያያል እንደሰው ነው አንዳንድ ሰው ያነበበውን ኤክስፕሌይን በማድረግ ቡክ ሪቪው ሊያደርግ ይችላል፣ ለሚቀርበው ሰው ሊያወራ ይችላል። አንዳንድ ሰው ደግሞ እንዴት ነው ኢንስፓየር ሲያደርገው፣ በጣም ፐሪሽብል ስለሆነ ኢንስፒሬሽን ወዲያው አክት ኢሚዲት የሚያደርግ አለ ያነበባትን ነገር። ይለያያል እንደ ሰው እና፣ ብቻ ማለት የምፈልገው መጽሐፍ እያነበብን አንዳንዴ ኮንፊውዝ የሚያደረገን ነገር አለ፣ ሀሳቡ በጣም ከባድ ሆኖ ማለት ነው። የዛኔ ብሬናችን እየሰራ ነው ማለት ነው። ልክ እንዴት ነው ፊዚካል ፔን ኤክሰርሳይዝ ስናደርግ ወርካውት ስንደረግ የሚሰማን ፔን አለ አደለ እሱ ያው መስላችን ግሮ እንደሚያደርግ ኢንዲኬት የሚያደርገን ነው ኮንፊውዥኑ ደግሞ መጽሐፍ ስናነብ አንድ ነው ብዬ ነው እኔ የማምነው ያ ነው አስተሳሰባችንን እያሳደገው ነው የሚመጣው የመንታል ማስል ማለት እሱ ነው የአእምሮ ጡንቻ የሚያድገው የዛኔ ነው ሲከብደን ኮንፊውዝ ሲያደርገን። ማናቀውን ካንሰፕት ስናብላላ ስናስቀምጠው ስናነሳው ማይንዳችን ብሬን ላይ አስስር የሚለው ነገር በትክክል ይሰራል። እዛኔ ሲጨነቅ ነው እየሰራ ያለ ነው። ሌላ ማለት የምፈልገው ብዙ ጃንክ የሆኑ መጽሐፎች አሉ። በተለይ ሰልፍ ሄልፕ ላይ በጣም በጣም ብዙ። እነሱን በጣም ፊልተር ማድረግ አለብን፣ አለበለዚያ ጊዜያችን ነው የምፈጭው ቤስትሰለር ስለሆኑ አይደለም። አንድ መጽሐፍ ደግሞ አሪፍ የሚሆኑ በማንበብ ቤስትሰለር ያልሆኑ በጣም መወዳቸውን መጽሐፎች አሉ። ለእኔ የሰሩልኝ ከህይወቴ ጋር አፕላይ ማድረጋቸው እንደዛ ነው መሆን ያለበት። እና ጃንክ ፉድ፣ በጣም ጃንክ ፉድ አልኩኝ፣ ልክ እንደ ጃንክ ፉድ እንደሆነ ነገሩ ዲዶፕሚን እንትን የሚያደርጉ መጽሐፎችን በጣም መቀነስ አለብን። ምክንያቱም አቃ ነው። ብዙ ያነበቡ ሰዎች ግን ዊዝደም የሌላቸው ሰዎች አሉ ዌል ሬድ የሚባሉ አሉ አይደል ብዙ መጽሐፍ በቁጥር ቢፈ ብዙ መጽሐፍ አንብበዋል። ግን ያነበቡት መጽሐፍ ምን አይነት ነው? አንድ ሺህ ሰው ፈል ያነበበ ሰው ማርቬሽናል ስፒከር ሊሆን ነው የሚችለው? ወይ አላቅም ብቻ ክላሲክ የሆኑ መጽሐፎች ማንበብ ታይምለስ የሆኑ ቴስትድ፣ የተፈተኑ በጊዜ የተፈተኑ መጽሐፎች እንዴት ነው፣ ከነሱ ላይ ወስደው አብዴት አድርገው የሚነግሯችሁን ሳይሆኑ ዋናው ማንበብ ነው። እንዴት ነው ፋውንዴሽን በጣም ወሳኝ ነው መጽሐፍ ስናነብ ይሄ በደንብ መሰመር አለበት። ፋውንዴሽን ማለት መሰረቱ መጀመሪያ የምንገነባው መሰረት የማንበብ ስናነብ የምንገነባው መሰረት በጣም ወሳኝ ነው። ምክንያቱም ብዙ አዳዲስ አይዲያ ሲመጣ ከእሱ ጋር ነው ሁሌ የምናነጻጽረው እና ፋንደመንታል የሚባሉ መጽሐፎችን ማንበብ ኳሊቲ በጣም ሀይ ሀይ በጣም ጥራታቸው ሀይ የሆኑ ፋንደሜንታል መጽሐፎች መነበብ አለባቸው። ምክንያቱም ሁሌ ማይንዳችን አዲስ ሀሳብ ሲመጣ ካነበብ ነው ከምናቀው ነገር ጋር ነው የሚያነጻጽረው የሚያወዳድረው የሚጋጭበት። ስለዚህ ፋንደሜንታል የሆነው ፋውንዴሽኑ ጥሩ ካልሆነ በጣም ግር ይለናል ማለት ነው። ይሄ በጣም ወሳኝ ነው፣ ከኤክስፔሪንስ ነው የምነግራችሁ። እና ፋንደሜንታል ላይ ቴስትድ የሆኑ ረጅም ጊዜ የታዩ መጽሐፎችን ማንበብ ወሳኝ ነው። ለምሳሌ ማት አለ ወይ ሳይንስ አለ፣ ሁለት ሲደመሩ ሁለት አራት ነው አምስት ነው ብሎ የሚከራከል ሊኖር ይችላል ግን ፋንዳሜንታል ካንሰፕት ማለት ነው ሶሊድ ፋውንዴሽን ነው ማቴማቲክስ ምን ሽረው ማንችለው ነገር ይህንን ለማለት ነው የፈለጉት ፋንዳሜንታል የሆኑ ሳይንስ ቤዝድ የሆኑ ነገሮች በጣም ወሳኝ ናቸው ክላሲክ የሆኑ መጽሐፎችም ልክ በዛው ልክ ወሳኝ ናቸው ኦሪጅናል ኦሪጅናል የሆኑ እና ክላሲክ የሆኑ መጽሐፎች አሉ በጊዜ ሂደት ቴስት የተደረጉ ለምሳሌ ማክሮ ኢኮኖሚክስ አንድ ሰው ማወቅ ከፈለገ አደም ስሚትን ቢያነብ፣ ቫን ሚስስ ቢያነብ፣ ሄይክን ቢያነብ፣ በቃ ፈንደመንታል የሆነ የማክሮ ኢኮኖሚክ ኮንሰፕት ይኖረዋል ማለት ነው፣ ማይሸርሸር። አንድ ሰው ደግሞ ኮሚኒስት ከሆነ ለምሳሌ ኮሚኒስት ከሆነ አልኩኝ የኮሚኒስት አይዲያ የሚወድ ከሆነ ወይ የሶሻሊስት አይዲያ የሚወድ ከሆነ ካርል ማርክስ የሚያነብ ኦሪጂናሉን፣ አሁን ኢንተርፕሬት የተደረጉ ካረንት ያሉትን ነገር ከማንበብ ማለት ነው። ኦሪጂናሎቹን ማንበብ በጣም ወሳኝ ነው። አሁን ምንም ኢንትረስት የለኝም ኮሚኒስት መጽሐፍ ምናምን፣ ግን እንዲሁ ካርል ማርክስ እንዲያነብ ፋንዳሜንታል ነገሩ ጥሩ ይሆናል ለማለት ነው። እና ከኦሪጂናል ከጀመርን ፋንዳሜንታል ካንሰፕታችን አሪፍ ይሆናል ማለት ነው። አዲስ አይዲያ ሲመጣ አይጋጭብንም ለማለት ነው። ሶሻል ሚዲያም አሁን ችግሩ ምንድን ነው? ሶሻል ሚዲያ ላይ ሰማራይዝድ የሆኑ መጽሐፎች ምናምናምን ፕሬዘንት የሚያደርጉ ብዙ ሰዎች አሉ። ግን የእሱ ችግር ምንድን ነው? እንዴት ነው? ደብት ያለው ዊዝደም የለው ከላይ ሰርፌስ ሌቨል ነው። ከላይ ከላይ ነው የሚነግሩን፣ ሙሉን ካንሰፕቱን አናገኘውም። የመጽሐፉ ችግሩ እሱ ነው እና ብዙ ጊዜ ከዚችም ከዛችም ለዶፓሚን ስናክ ነው የሚሏቸው ዶፓሚን ስናክ የምናበዛው ሶሻል ሚዲያ ኢንፎርሜሽን፣ በቃ ለዶፓሚናችን ደስ የሚለን እንጂ ፋንደመንታል ይሄ ዋና ኮር የሆነ ኮንሰፕት አናገኘም። ስለዚህ ወደ መጽሐፍ ብንቀይረው አሪፍ ነው ከሚሉት ነኝ። ስለ አቴንሽን ስፓም ነው ራስቲ አቴንሽን ስፓም እንዴት በጣም ወሳኝ እንደሆነ፣ አቴንሽን ከሌለም መጽሐፍ መጨረስ አንችልም፣ ማንበብ አንችልም። የሚያስተካክለውን መጽሐፍ ማንበብ ነው። አቴንሽን ስፓናችን ያው ያው ታውቁታላችሁ። ላሳጥረው፣ ሶሻል ሚዲያ አቴንሽን ስፓናችንን ገሎታል። ጭብጫቢ ነገር ስለምንሰበስብ ማለት ነው። ቅድም እንዳወራችሁ የዶፕሚን ስናክ ነው። በቃ ስናክ እንደ መብላት ነው። የዶፕሚን ግን ሎንግ ተርም ይጎዳናል ማለት ነው። ጥቅም የለውም። ሌላኛው በጣም የምወደው የመጽሐፍ አነባበብ ካንሰፕት አንድ መጽሐፍ ብቻ ጀምረን እሱን ጨረሰን ወደ ሁለተኛው መሄድ ያለ የለብንም። እኔ አሁን እንደዛ አደለም ማድረገው፣ አምስት ስድስት መጽሐፍ በአንድ ሊጀምር ይችላሉ። አንዳንድ አራት መጽሐፍ ከአንዱ ካንሰፕት ወደ አንዱ ከአንዱ ወደ አንዱ ላነበው ይችላሉ። አንዱ ሲደብረኝ አንዱን እተወዋለሁ፣ አንዱን ከማካከል ጀምረዋለሁ። ቅድም እንዳልኳችሁ ያው የኤንሽንት ዌዝደም መጽሐፎች በጣም ደስ ይሉኛል። ቱ ታውዘንድ ዪርስ ምናምን ቴስት የተደረጉ ስፔሻሊ፣ ሁለት ሺ ዓመት የሆናቸው እነሱን ብዙ ጊዜ ማንበብ ደስ ይለኛል፣ ተፈትነዋል ብዬ ስለማመን። ቅድም ሳውራ ቴስት የሆኑ ዊዝደም ያላቸው መጽሐፍና ጥበብ ያላቸው መጽሐፎችን ማንበብ ስል ያው ቴስት የተደረገ ነገር ለማመን ይቀለናል በማለት ነው። ይህ ማለት ምንድነው? 2000 ዓመት ለምሳሌ የቆየ መጽሐፍ ብዙ ፕሮብለሞች ብዙ ጥበቦች የያዘ ነው ማለት ነው በአሁን ጊዜ ተቀባይነት ካለው ያንን ለማለት ነው። the older the problem the older the solution ሌላኛው ስለ መጽሐፍ ማለት የምፈልገው አንድ አሪፍ ኮንሰፕት አለ። አክቹሊ ዶክተር ግርማን የነገረኝ ይሄ ሐሳብ ምንድነው? መጽሐፍ ላይ ስናነብ አይ አይ ቲንክ የጠየኩት ጥያቄ ምንድነው? የምትወደው መጽሐፍ ፌቨሪት ቡክ ምንድነው ስለው አንድ መጽሐፍ የኔ ማይ ፌቨሪት ኦፍ ኦል ታይም የምለው መጽሐፍ የለኝም ማለት ግን ከመጽሐፍ ውስጥ ቻፕተር ወይ የሆነ ላይን ወይ የሆነ ሴንተንስ ማይ ፌቨሪት ብለው አለ አለ ይሄ ማለት ምንድነው? ሙሉ ባዲ ኦፍ ወርኩን መጽሐፍ እንድንወደው አንችልም። አንዳንዴ ግን የሆነ ቻፕተር በጣም ከምንም ነገር በላይ ሀሳባችንን ሚነካን ሊኖር ይችላል ነው ያለው። እና ሁለተኛ ደግሞ ያለው ምንድን ነው ሁሌ መጽሐፍ ሳነብ አዲስ ሀሳብ ሳይ አቆመውና መጽሐፉን ስለዛ ነገር ሪሰርች ማድረግ ጀምራለዋል የዛኔ ነው ኖሌጃችን እውቀታችንም እየሰፋ የሚመጣው ከአንድ መጽሐፍ ውስጥ ሌላ የምናገኘው ካንሰፕት አለ፣ የሚያስታውሰን ነገር አለ። ከሁሉም ደግሞ በጣም ወደ የመጽሐፍ ፓወር ምንድን ነው እያነበብን ከዚህ በፊት ያነበብነውን ነገር ወይ የሆነ ካንሰፕት ይጭራል አይምሯችን ውስጥ እና በጣም ደስ የሚል ነገር፣ ሌላ ቦታ የማይገኝ ነገር ነው። ከራስ ኤክስፔሪንስ ያገኘሁት ነገር ነው ይሄ እና ከምንም ነገር በላይ መርሳት የሌለብን ሀሳብ ማለት መጽሐፍ ማለት ልክ እንደ አንዳንዴ ከጭንቅላታችሁ መውጣት የማትችሉት የሆነ ዜማ ወይ ዘፈን አላል ልክ እንደዛ ነው፣ ሀሳብ ማለት ወይም መጽሐፍ ማለት ስለዚህ መጠንቀቅ አለብን። እናነበውም መጽሐፍ ለሚለውን ዘገዋለን። እዚህ ድረስ ስላያችሁ አመሰግናለሁ። ፒስ አንደበት ፖድካስት